የሰራው ስራ የሚያልቅም አይደለም ይላሉ። እነ ሉል ዘላለምም እውነታቸውን ነው። እንግዲህ በሱ ጉዳይ የምናየው ነገር መቼ እንዲያልቅ እንደሚያልቅ አላቅም። የሆነ እኔ ልጅቷ በጣም አሳዝናኛለች ከምላችሁ በላይ ማለት ነው እናቷ በዛም ደግሞ በጣም መመስገን ያለባቸው ደግሞ የቤት አከራዮች እንግዲህ፣ ሁሉም አንድ አይደለም። አንዳንድ መልካም ሰዎች አሉ። እንግዲህ ስድስት ወር ሙሉ ሳይከፍል እች ልጅ ቤት ውስጥ ተቀምጣም ምንም ነገር ሳይሏት እንግዲህ፣ አሁን ላይ እንግዲህ እግዚአብሔር ደግሞ ለበጎ ነው ልውል ጣለላት እና ጎዳና ላይ ከምትወጣ ልውል ደርሶላት፣ እንግዲህ ቢያንስ በዲኤምሲ አማካኝ ቢሆንም እንግዲህ ልጅቷን እንዲያግዟት ለአንድ ዓመት ምናምን የቤት ክራይ ከፍለው የስድስት ወር የነበረባትን ከፍለው እና ልጅቷ ወደ ራሷ እንድትመለስ የእናቷን ጤንነትን በተመለከተ ሁሉም ነገር እኛ እናግዝሻለን ብለው እንግዲህ ልውልና የዲሚሲ በልውል ምክንያት ነው እንግዲህ እነሱ ይህ ሁሉ አገዛ የሚያደርጉት ማለት ነው። ክብር ለእናንተ፣ እግዚአብሔርን ነው ምላችሁ ክበሩልን። በምትሄዱበት ሁሉ ሰላም እና ፍቅር ይምጣላ ይብዛላችሁ ነው ምለው። ሁል ጊዜ እንደምለው እንደ እናንተ አይነት ጀግና ኢትዮጵያ ውስጥ ስላለ እጅግ በጣም በተለይ ልዑል እና ዘላለም በቸገራችሁ ሰዓት የሚደርሱላችሁ ሰዎች እጅግ በጣም እድለኛ ናችሁ ነው ምላችሁ። እውነቴ ነው ምላችሁ፣ እጅግ በጣም እድለኛ ናችሁ። እነሱ አንድ ነገር ከያዙ እንግዲህ መፍትሄ ካላስገኙ በዛ ጉዳይ ላይ ወይ ቀስቀስ አይሉም እስከ መጨረሻው ድረስ ተጋፍጠው እውነቱን እስከሚያወጡ ድረስ እንግዲህ የዚህች ልጅ ንብረት ራሱ እንግዲህ ሀብለው ሀ ብለው ከጀመሩ እንግዲህ እውነትን አውጥተው ስለሚያጋፍጥ መፍትሄ ታገኛለች ብዬ ተስፋ አደርጋለሁ እንግዲህ መስፍን ባዶ ያደረጋቸውን ንብረታቸው እንዲመለስላቸው አብዛኛው የመስፍን ብር እንግዲህ በመስፍን አካውንት ወይ በቤተሰቡ ምናምን አይደለም፣ በተለያዩ ሴቶች ነው ብሩ እየተበተነው። እንግዲህ ፍቃደኛ ሆነው እንደው ሕሊና ያላቸው ሰው በመስፍን ስም የገባላቸው ሴቶች ደግሞ ራርተው ብሩን የሚመልሱ ከሆነ እንግዲህ ለዚህች ልጅ ለእነ ማህሌት የሚገባቸው ንብረታቸው የነሱ ስለሆነ ማለት ነው። እነዚህ ይቺ ልጅም አሁን ጎዳና ልትወጣ የቻለችው በመስፍን ምክንያት ነው። እንግዲህ እንደ መስፍ ማነው ልዑል እንደሚናገረው ከሆነ በጣም ብዙ ሀብት ያላቸው ለሰውም የሚተርፉ፣ ለተቸገረ ሁሉ የሚረዱ ሰዎች የነበሩ ሰዎች ናቸው። አሁን ላይ ጎዳና ላይ በመስፍን ምክንያት የወጡት ማለት ነው። አሁን እነዚህ ሰዎች እንዲ ልብ ያላቸው ሰዎች ካሉ እንግዲህ መስፍን ያስገባላቸው የአንዳንዶች መስፍን ሞቷል ብለው እንግዲህ አብዛኞቹ ሰዎች እያያችሁ ከሆነ እየከዱ ነው። አላስገባልኝም ምናምን እያሉ ብዙዎቹ። አንዳንዱ ደግሞ እንግዲህ ሕሊና ያላቸው ቢሞት እንኳን ፈጣሪ የሚፈሩ ሰዎች የመለሱ አንዳንዶች ደግሞ አላቅም እያለ ነው። ግን እንግዲህ የመስፍን ብር ተቆጥሮ ተቆርጥሮ የማያልቅ ብር ነው ያለው። በጣም በተለያዩ ሴቶች ነው የሚያስገባው። ቢያንስ የተወሰነ እንኳን ቢመልሱላቸው እውነት፣ እጅግ በጣም ከዚህ ከሰው ጎዳና ላይ ወጥተው እንደዚህ መሰቃየትም የለባቸውም በገዛ ንብረታቸው። ሲቀጥል ያው እንግዲህ ፍትህ በሚያገኙበት ሁኔታ እንግዲህ ልዑልም አንድ ጉዳይ ከያዘ እንግዲህ እስከ መጨረሻው ድረስ ተጋፍጦ የነዚህ ሰዎች እውነታን አውጥቶ ንብረታቸውን ያስመልስላቸዋል ብዬ ተስፋ አደርጋለሁ። ደግሞ ሙሉ ተስፋ አለኝ ያስመልስላቸዋል። ልክ እንድን ማለት ማለት እንግዲህ ከባዱ የነበሩ ሰዎች አሁን ላይ በትንሽ ትንሽም ቢሆን ንብረታቸው እየተመለሰላቸው የጤንነታቸው እየተስተካከለ ያለው እንግዲህ በሉል እና በዘላለም ምክንያት ነው። እነዚህ ሰዎችም አሁን እንግዲህ ሀብለው ከጀመሩ የነሱን ጉዳይ ይሄ ዋናው አሸናፊ የተባለው ሰውዬ ከተያዘ ሙሉ ንብረታቸው እንደሚመለስ ተስፋ አደርጋለሁ። ምክንያቱም ከመስፍን ሰውየው ያኛው አሸናፊም ልክ እንደ መስፍን ስለሆነ እሱ እጃን ከሰጥቶ እንትን ካለ አምኖ ንብረቱን ያውቃል፣ በማን በማን እንደሚያስገባ፣ በተለያዩ ሴቶች እንደሚያስገባ። ጓደኛው ነው፣ ምስጢረኛ ነው። ሁሉም ነገር ስለሚያውቅ እንግዲህ እሱ ሰውዬ ከተያዘ ቢያንስ የነዚህ ሰዎች ንብረት ይመለሳል ብዬ ተስፋ አድርጋለሁ። ሲቀጥል ደግሞ እንግዲህ ለትንሽ አመታም ቢሆን አንድ አመት ቀላል አይደለም። ለአንድ አመት የከፈሉላቸው ሰዎችም እግዚአብሔር ይስጣችሁ ለምትሰጡ ሰዎች እንግዲህ በምትሰጡት እግዚአብሔር እየተካላችሁ፣ በወጣው ይተካ ነው፣ በወጣው እየተካላችሁ ነው ምለው። መልካም ቅልብ ያላችሁ ሰዎች እግዚአብሔር አምላክ በምትሄዱበት ሁሉ ሰላም እና ፍቅራችሁ ያብዛላችሁ። መልካምነት ለራስ ነው። ከነገራችን ላይ አንዳንድ መልካም ነገር ስትሰሩ ለሰው ወይም ለእንትን ይመስለና ግን ለማንም አይደለም ለራሳችን ነው። መልካም መልካም ነገር እንስራ ነው ምለው። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ከእንደዚህ አይነት የቀን ጅቦች፣ የቀን አውሬ ሰዎች እግዚአብሔር ይጠብቀን። ከባድ ነው በጣም በተለይ አግኝታችሁ ስታጡ ትንሽ ይከብዳል። ሳታዩ ምንም ነገር ሳታቁ ግን ወደዚህ ህይወት ብትገቡ ምንም አይከብድም። ግን ደግሞ እነዚህ ሰዎች የተቀናጣ ኑሮ እየኖሩ ሙሉ ነገር ያላቸው። በሰው ምክንያት አሁን ባዶ ወጥተው ጎዳና ላይ ሲወጡ ልነሱ መቋቋም ራሱ ይከብዳል። ግን ነገሮች ደግሞ አንዳንድ ጊዜ ለበጎ ነው። ዛሬም ከቤት ልትወጣ ስትል ወታ ቢሆን ልውል ላያገኛት ይችል ነበር። ስለዚህ ፈጣሪ ይወዳቸዋል፣ እንግዲህ ጎዳና ላይ ሳይወጡ ልውል ደርሶላቸዋል ማለት ነው። ስለሁሉም ነገር እግዚአብሔር ይመስገን። አሁንም ቢሆን ተስፋ ያለ መቁረጥ ነው። አሁን ቀጥ ብለው እነ ልዑል እና ዘላለም ቋሚ አድርገው ይህን ሰውዬ አፈላልገው ይዘው እውነቱን እንትን ብሎላቸው ከሱ ጋር ብዙ እንትን ስላለ ለነዚህ ልጆች ለሚገባቸው አፍታቸው ንብረታቸው ቢመለስላቸው የተሻለ ነው። እንደዚህ የሰው ልጅ በገዛ ሀገሩ በገዛ ንብረቱ እንደዚህ እየተሰቃየ ማየት በጣም እውነት ያማል በጣም። በጣም ይከብዳል፣ ያማል። ሰው በሰው ሀገር በሰላም በጤና በውሎ ይገባል። የኛ ሀገር ደግሞ ከገዛ ሀገሩ በገዛ ንብረቱ እንደው ለማን እንደምትናገሩ ራሱ አላውቅም፣ ግራ ነው የሚያጋባው። ብቻ እግዚአብሔር ለሁላችንም ልቦና ይስጠን ነው ምለው፣ ሌላ ምንም አልላችሁም። የዚህ ሰውዬ መጨረሻ ያሳየና አሸናፊ የተባለው ሰውዬ ተይዞ ንብረታቸው እንዲመለስላቸው። የእውነት እኔ ቃል የለኝም። ሁልጊዜም ነው የምላችሁ፣ መጥፎ የሚሰሩ ሰዎች በሚሄዱበት ሁሉ እግር የሚገጥማቸውን እንትን እያያችሁ ነው በየሄዱበት ሁሉ። ምክንያቱም አፅያተኞች ስለሆኑ ማለት ነው። ለሰው ልጅ ርህራሄ የላቸው፣ ክብር የላቸው፣ ከነሱ በላይ ምንም ሰው የለም። ሰው ለእንደዚህ አይነት ሰው ምን ያህል አቅም፣ ብቻ እግዚአብሔር ልቡን አይስጠን፣ ለሁላችንም ልቡን አይስጠን። ስንቱን አየ ነው በዚህ ጉድ፣ በእነዚህ በልውልና ዘላለም ምክንያት ስንቱን ነገር እያየን ነው በየጊዜው። አቤት ላያስችል አይሰጥም። እንግዲህ እንግዲህ እናቷም እግዚአብሔር ጨርሶ ይማራት። እኔ ምስኪን በጣም ነው ያሳዘነች። የእውነት ባለፈው ሁሉ ማህሌት እና ናቴን እንዴት እንዳላችሁ እንግዲህ አብዛኞቻችሁ እስከሚገኙ ድረስ በጣም እንትን እያላችሁ ነበር። አሁንም የዚች ልጅ ጉዳይ ደግሞ ትንሽ ያሳዝናል። ያው እንግዲህ ምንም ማድረግ አይቻልም። አንድ ጊዜ አያምጣ ነው። ከመጣብሽ ደግሞ እንግዲህ ለበጎ ነው ብለሽ መቀበል ነው የተሻለ ነገር ይሰጣታል፣ ቤት ተስፋ አደርጋለሁ። እንግዲህ ሉል እና ዘላለም ደግሞ እንግዲህ በምትሄዱበት ሁሉ ስትጠፉ ተጨንቀን፣ ስትመጡ ተደስተን ተመልካቹም የናንተን እንትን የሚፈልግ በጣም ብዙ ከናንተ ብዙ ነገር የሚጠብቅ ነው እና በምትሄዱበት ሁሉ ሰላማችሁ ይብዛልኝ ነው ምለው ትውልም ዘላለምም እንዲሁ በዚህ ስራ ተሰማርታችሁ የምትሰሩ በሙሉ ነው ምላችሁ። እውነት ሰላማችሁ ይብዛለን። መልካም ለምትሰሩ በሙሉ ፍትህ እንደምታገኝ ተስፋ እናደርጋለን። እንግዲህ እህታችን ንብረቷ ተመልሶ የእናቷ ጤና ተስተካክሎ ወደ ቤታችሁ እንዲመለሱላችሁም ጸሎት አርጉላቸው። ስለ ሁሉም እንግዲህ እግዚአብሔር ለበጎ ነው። አንዳንዴ ጎዳና ላይ ያስወጥቶሽ የተሻለ ነገር ሊሰጥሽ ይችላል። ስለዚህ ለበጎ ነው ብሎ ማሰብ ነው። መጥፎ መጥፎውን አለማሰብ ነው። ጥሩ ጥሩ ደግ ደጉን እናስብ ማለት ነው። ምንም አረጋ አይቻለም። እንግዲህ አንድ ጊዜ ካመጣብሽ ቤትም ቤትም ብለሽ አታጋጥም ነው። በቃ ሌላ ምንም አይደለም። አሸናፊ የሚባለው ሰውዬ እስከሚያዝ ድረስ እንግዲህ እሱ ከተያዘ በኋላ እርግጠኛ ነኝ ይቺ ንብረታቸው ይመለስላቸዋል። እንደዚህ ጎዳና ላይም አይወጡም፣ ወደ ነበሩበት እንደሚመለሱ ልክ እንደ መሀሌት እና እንደ ናቲ አንጠራጠርም። እንግዲህ ሉልና ዘላለምም ያደርጉታል ብለን ተስፋ እናደርጋለን፣ ንብረታቸውን ያስመልሱላቸዋል። እስከዛ ድረስ እንግዲህ ተስፋ ሳይቆርጡ መጠበቅ ነው። ተስፋ በእግዚአብሔር ነው። የሰው ልጅ ተስፋ ተስፋ እንትንላለን ግን እኛ ሳንቸኩል መታገስ ነው። ለማንኛውም የሚወዳችሁ የማከብራችሁ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ በሌላ ቪዲዮ ስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም እና ፍቅር ተመኘውላችሁ በምትሄድበት ሁሉ ሰላማችሁ ብዝዝዝት ይበል። ቪዲዮ ላይክ ያደርጋችሁ ጀምሮ እንወዳችኋለን። ባይ ባይ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ እናከብራችኋለን። በምትሄዱበት ሁሉ ሰላም እና ፍቅር ነው መመኘላችሁ። ምንድነው የሚባለው? ሰላማችሁ ይብዛ በቃ።